በርሜል ቅዱስ ጊዮርጊስ ተከፈተ ወይ ጉዞ መቼ ነው እያሉ የሚጠይቁ ሰዎች አሉና እጅግ ላሊበላ ድረስ ይወስዳል የሚባል አራት መንታ ያለው በውስጡ ባህር ያለ ያ ባህር ደግሞ ጠበል ነው የየራሱ ተከፍሎ ተከፍሎ መግቢያ መውጫው ይለያል ዳግማዊ በርሜል ከዚያም የበለጠ ነው እውነት ለመናገር ላለማጋነን ነው እንጂ ጠበል ውስጥ ዋሻው ውስጥ ነው ያለ። ሴጅ ያስፈራል። ጧፍ ነው የሚበራው፣ ሌላ መብራት አይሆንም። ወደ በርሜል ቅዱስ ጊዮርጊስ ጉዞ አይጀመርም ወይ ምን አዲስ ነገር አለ እያሉ የቆሙበት ምክንያት ትልቁ ልማት እንዲለማ አንዳንድ የሽንት ቤት እጥረት የተለያዩ ጥረት አለ በሚል ነው። ወደ ተለያዩ ገዳማት ጉዞ ልንጀምር ነው በቅርብ። ለዚህ ቀድሞ መመዝገብ ይቻላል። ምናልባት ጠበል ቅዱስ ጊዮርጊስ ብቻ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤነስትልን ክብሯን የስቡሀ ሚዲያ ቤተሰቦቻችን በመላው ዓለም የምትገኙ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። እኛ በጣም ደህና ነን፣ እግዚአብሔር አምላክ የተመሰገነ ይሁን። ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር ዛሬ ለእናንተ አንዳንድ መረጃዎችን ልናቀብል በስቲዲዮ ተገኝተናልና ከኛ ጋር ቆይታ እንዲኖራችሁ በመጋበዝ ወደ ወንድማችን ሀይለማርያም እንዲሰዳችሁ ወንድማችን እንዴት ነህ? እንደምንሰነበትሽ፣ እግዚአብሔር ይመስገን። ዛሬ እንግዲህ የተገናኘ ነው በአንዳንድ ጉዳዮች ላይ እንድናወራ፣ እንዲሁም በርሜል ቅዱስ ጊዮርጊስ ተከፈተ ወይ ጉዞ መቼ ነው እያሉ የሚጠይቁ ሰዎች አሉና ለነሱም ለእነሱ መልስ እንድትሰጥ ነው እንግዲህ ዛሬ የተገናኘ ነው። ሰሞኑ ወደ ጊሸን ማርያም አካባቢ ሄደህ ነበር፣ እዛ ቆይተሃል። የሄድክበት ምክንያት ምንድን ነበረ? መልካም እንግዲህ ሁላድማጅ ተመልካቾቻችን ለመግለጽ ያህል እንግዲህ ከሚዲያ ከራቅ ቆይተናል፣ ነገር ግን እኔ በግሌ ቆይቻለሁ። ያው በተለያየ ገዳማትና አድባራት ስለምንቀሳቀስ ነው። እንግዲህ ግሽን ማርያም ሁላችሁም ታውቋታላችሁ። ማንም ሰው ስለት ተስሎ ያልደረሰለት የለም እዚያ ቦታ ላይ እንዲሁም ደግሞ ድንቅና በጣም ብርቅ የሆነ ዳገት ነው የሚወጣ ሰው እዚያ ሄዶ ግን በረከት የሚያገኝበት ነው። በዚያው አጋጣሚ ከግሽን ሀያ ደቂቃ ጠንከር ላለ ሰው ወደ ታች ወረድ ብሎ ወደ ዋሻ ቅዱስ ጊዮርጊስ የሚባል ቦታ ነው እንግዲህ እግዚአብሔር አድሎኝ ሚያዝያ 23ትን ከዚህ ከአዲስ አበባ እስከ ከንቦልቻ በአየር ከከንቦልቻ በኋላ ደሴ ድረስ በታክሲ ከዛ በኋላ እንግዲህ በአልጋ ይዣ ድሬ ወደ ቦታው አቅንቼ ነበረ። ቦታውም ሰላም ነበር፣ እኔ ደርሼ እስከመጣ ድረስ እግዚአብሔር ይመስገን። ነገር ግን ከግሸን ማርያም ተሳልሜ ግሸንን ተተሳልምኩ በኋላ ምሽት ደግሞ ወደ ቦታው ሄድኩኝ። ዋዜማ በ22 ሄድኩኝ ማለት ነው። እንግዲህ በ22 እጄ ዋሻ ቅዱስ ጊዮርጊስን ብዙ አላቀውም። ግሸን ድረስ ሌላ ጊዜ ሄዳለሁ በዚያም ድንቅ ነገር አይቼ እንድሄድ ትልቁ ምክንያት የሆነችኝ ወለተ ማርያም ትባላለች፣ አሜሪካ እዚያ ቦታ ለሚያስተዳድሩት አለቃ ስልክን ሰጥታቸዋል። ስቡሀ ሚዲያ ቢያየው ሰው ይረደው ነበር በሚል ማለት ነው። እንግዲህ እኔም መስከረም ጀምረው መጥተው እዚህ መገናኛ አዲስ አበባ ስቱዲዮ ላይ እባክህ ቀረጽ አድርግልን በማለት ብዙ ጊዜ ጥያቄ አቅርበውልናል። ፍቃደ ይባላሉ፣ መምህር ምር ፍቃደ ይባላሉ። ከዚያ ሰዓት ጀምሮ ወደ በርሜል ቅዱስ ጊዮርጊስ ስለማደርግ አልመቼም ብሎ ቆየሁኝ ማለት ነው። ነገር ግን በቆይታ መካከል ጊዜውና ሰዓቱ ሲደርስ የሚያዝያ ሀያ ሶስት ዓመታዊ ክብረ በዓሉን ለማክበር በልብቅነት ተነሳሁኝ። ነገር ግን እንደ እግዚአብሔር መልካም ፈቃድ አቆራርጬ በግሌ አንድ ሰው ሳይቀበለኝ ቦታው ደረስኩኝ። እንግዲህ የቦታው ከደርስ በኋላ ግሸንን ተሳለምኩኝ። ከዛ ተራራ ወርጄ እንደገና ወደታይ ጠንከር ላለ ሰው ሀያ ደቂቃ ቁልቁሎት ወደ ላይ ሲመጣ የተወሰነ ያስኬዳል። ነገር ግን እዛ ቦታ ሄደ ለዋዜማ ደርሼ ድንቅ ነገር ባይኔ በጣም ወደ አራት ጠበል ነው ያለበት፣ የመጥምቀ መለኮት ቅዱስ ዮሐንስ፣ የቅዱስ ገብርኤል፣ የቅዱስ ጊዮርጊስ እና እንዲሁም የእናታችን የቅድስት አርሴማ ጠበል ነው። ዋሻው እጅግ ላሊበላ ድረስ ይወስዳል የሚባል አራት መንታ ያለው በውስጡ ባህር ያለ ያ ባህር ደግሞ ጠበል ነው። የየራሱ ተከፍሎ ተከፍሎ መግቢያ መግቢያውጫው ይለያል። እንግዲህ በቪዲዮ ተቀርጾ መጥቷል። ሰዎች ደግሞ ቅዱስ ጊዮርጊስ ቤተክርስቲያኑ ያለበት ትንሽ ፈቀቅ ብሎ ስለነበረ ብዙ ልማት የሚጠይቅ ከመሆኑ የተነሳ እንደ እግዚአብሔር መልካም ፈቃድ ካህናት የራሳቸው ደሞዝ ምንም ነገር የሌላቸው ምንም ነገር የሚቀመስ ምንም ነገር የሌለ መሆኑን ሲያስታውቅኝ በራሴ ትራንስፖርት ሁሉን ነገር በማድረግ በእግዚአብሔር መልካም ፍቃድ በቅዱስ ጊዮርጊስ ጠሪነት እጄ ያንዋሻ በደንብ በሚገባ ቀረፃ አድርጌ ለአድማጅ ተመልካቻችን ለስቡሀ ሚዲያ ተከታታዮች በማድረስ ሰዎች ግማሾች የሚያውቁት ናቸው። እንግዲህ ከኮረና ጀምሮ የተለያዩ ገጠሞች ችግሮች በገጠሙት ጊዜ ሰው አለደም እንጂ ከዛ በፊት ግሽን የሄደ ሰው ሁሉም ወርዶ ያያል ማለት ነው። እንግዲህ ታች ዋሻው ሆነች ወደ ላይ ቅዱስ ሚካኤል እንታያለች አፋፉ ላይ ያለው የግሸኑን እና እጅግ በጣም ደንቆኝ ተገርሜ ውስጥ ላይ ያለው ጠበልም እኔም ሁለት ቀን ነው ሶስት ቀን ተጠብዬ ብዙ ድንቅ ነገር አይቼ ብዙ የዳኑ ሰዎችንም ከእስልምና ወደ ክርስትና የመጡ ሰዎችንም ጭምር አይቼን የመጣሁበት እንግዲህ ቆረጥርጥ አድርገን የምንለቅ ይሆናል። ከዛ በመቀጠል ያው የራሱ ቪዲዮ ይለቀቃል። በሚለቀቅ ጊዜ የራሱ አካውንት አለ። ቤተክርስቲያኑን ትረዱ በቅዱስ ጊዮርጊስ ስም ራሱ ቅዱስ ጊዮርጊስ ነው እንግዲህ ዳግማዊ በርሜል ከዚያም የበለጠ ነው። እውነት ለመናገር ላለማጋነን ነው እንጂ አራት ጠበል ውስጥ ዋሻው ውስጥ ነው ያለ። ስትሄጂ ያስፈራል። ጠዋፍ ነው የሚበራው፣ ሌላ መብራት አይሆንም። ስለዚህ ቦታው ላይ ደግሞ ምንም ነገር ዘመዳች ገደል ከመሆኑ አንፃር የምተሸክመሽ የዘሽ ምትሄጂ ሌላ ሀይል አይኖርም። ራስሽና ማተሪያልሽን ያሽው የተሸከምሽን ብቻ ቀለል ያለቃ ነው ዘሽ መል ምችውና እሱ ባይሁሉም ች እየተሰራ ያለ አንዳንድ በረከሰራ የሰሩ ያሉ ሰዎች አሉ፣ ግን ገደል ስር ከመሆኑ የተነሳ ማተሪያሉም ከላይ ሲሚንቶ በሰው ተሸክሞ አሸዋ ከላይ ተሸክሞ ነው የሚወርደው። እና እባክህ ተብዬ ነው የሄድኩት በዚያም ድንቅ ነገር ቆይቼ ብዙ ነገር በዓሉን አክብሬ እያንዳንዱ ነገር አይቼ ተደንቄ ተገርሜ ተደስቼ ተደርጎልኝ መጥቻለሁ ማለት ነው። የቅዱስ ጊዮርጊስ መልካም በጣም በስበቡ ብዙ በረከት እንዳገኘ ተስፋ እናደርጋለን። በጣም በጣም መልካም በጣም አሁን ደግሞ ከትንሽ ቀናት በኋላ ወደ ምርት ደለጎ ቅዱስ ኪዳነ ምህረት ለሚሄድ በዝግጅት ላይ ነህና እዛስ የሚያስኬድ ምክንያት አለ? ለምንድነው? ጉዞ ወዲህ ተሰርዟል፣ ቆሟል፣ በማህበር ተብሏል። አንተ ደግሞ በግልህ ልትሄድ ነው ወደዛ። ምንድነው የሚያስኬድ ምክንያት? መልካም እንግዲህ፣ አድማጭ ተመልካቻችን፣ ያው ወደ ቅድስት ኪዳነ ምህረት ደለጎ እሄዳለሁኝ። እግዚአብሔር በሰላም አድርሶ ቢመልሰኝ ብዬ አስባለሁኝ። ሁሉም ነገር እግዚአብሔር ይሆንና፣ ለጠየቅሽ ጥያቄ እንግዲህ፣ ካቆምንበት ጉዞ ካቆምንበት ጀምሮ ሰዎች የኔ ጤዎችን፣ ደካማዎችን በዚያ ውስጥ ሆነው ሰውን ተስፋ አድርገው እግዚአብሔርን ተስፋ አድርገው ሰውን የሚጠብቁ ብዙ አሉ። የተለያዩ ተልኮች በሚዲያ በኩል ሀይለማርያም ብሎ ብዙ ሰው ይደውላል እና የአንዳንድ ሰዎች ዝክራል ዝክር ዘክርልን ተብዬ እንዲዘከር ገንዘቡ ተልኮ ግን ነገ ዛሬ የተዋን እየተነጋገር ገንዘቡ ቢበቃም ባይበቃም ባለው ነገር ለማድረግ ዝክር እንዲዘከር የተለያዩ ሰዎች የላኩት ገንዘብ አለ። ለደካሞችም ደግሞ እግዚአብሔርን ተስፋ አድርገው ቁጭ ላደረጉ ጠበሉ ላይ ላሉ ሰዎች እንዲሰጥ የተላከም ሳንቲም አለ። እሱን ማድረስ የሚሰራ ደግሞ የበረከሰረ እየተሰራ የነበረ አዳራሽ አለ እሱን አይቶ ለሰዎች ምላሽ መመለስ ለሚያስፈልግ እስካሁን ብቆይም ነገር ዛሬ እያልኩኝ ነገር ግን የሚመጣው ቀን ሰኔ ከመሆኑ የተነሳ ሀምሌና ሰኔ ደግሞ የሚያስክር ስላልሆነ እግዚአብሔር በሰላም ወስዶ ቢመልሰኝ፣ ኪዳነምህረት ፈቃዷ ቢሆን የክረምት መግቢያ ሊሆና ስንቅ ላጡ ስንቃቸውን ሰጥቼ በዚሁ አጋጣሚ የላኩ ሰዎችን ቅድስት ኪዳነምህረት ተስጥልን እያልኩ እንግዲህ ክረምት እንደመሆኑ መጠን ህጄ ሰላም ብዬ፣ በተለይም ደግሞ ሶስት አራት ሰዎች አሉ ገንዘብ እየፈለግኩ እየላኩላቸው የሚጠበሉ እነሱን ካለ ገንዘብ ሰጥቼ ከሌለ ደግሞ ወደ ቤታቸው ሶስት አራት ወር ቆይተዋል እንዲመለሱ፣ ምክንያት በኃላፊነት የተወሰድኳቸው እኔ ነኝ። ብዙ ነገር ኃላፊነት ተደጋግመው ስለሚመጡብኝ በዙ ምግር መንገድ የጎንደር ቀረፃ የሚሄድበት ጉዳይ ስለሚኖረኝ ምርት ደለጎ ቅድስት ኪዳነምህረት ለሶስት ቀን ለአራት ቀን የመቆይ ስራ ሰርቼ ከዛ በኋላ እዛ ያሉ ሰዎችን ጎብኝቼ ሌላ ቀጠሮ ደግሞ በዚህ አጋጣሚ ገንዘብ የሚልክላቸው የሚረዳቸውም ሰው ካለ እዚሁ መልእክቴን እያስቀመጥኩ ነው ማለት ነው። የሰጡ ግን ብዙ ወንድሞች አሉ እግዚአብሔር ይስጥልን እያለ ስምዝር አንዘረዘር አንዳንድ ጊዜ ስምዝር ችግር ስለሚያመጣ ያደረጉትን በተግባር እዚያ ቦታ አድርግ ለከሌ ለከሌ የተባለ ለከሌ የተሰጠው ለከሌ ሰተን እነሱ እንዲደዋውል ማድረግ የምንችልበት እና በተለያየ ደካሞችን ጉብኝትና ከዳ ንብረት የሚሰራ ነገራል። እሱንም አዳራሽ ነው የማሰራዋል። እሱ ቼክ አድርጌ የምመጣበት መርሃ ግብሬ ነው ማለት ነው። ስለዚህ አሁኑ ጉዞ የእርዳታው እንዳለ ሆኑ የተቸገረው ሰዎችን እዛ ቦታ ላይ ማህበራችን የሚሰራው የልማት ስራዎች አሉና እሱንም አይተን ለመመለስ ነው። አሁን እንግዲህ እሱ ነው ቀደም ሲል የጠበል መወታው ታጥሯል። ቀጥሎ የጠበል ቁምጣ የሚለብሱበት አጥር እንዲታጠር ቆርቆሮ ተልኳል ወይም ደግሞ እንጨት ተልኳል። ስለ አሰራር ሁኔታ ተወያይተን ነገሮችን ቼክ አድርገን ምንገናኝባቸው መርሃ ግብሮችን እና አጠቃላይ ያሉ ልማት ደግሞ አየት አድርገን እንመጣለን። ማለት እንደ ማህበርም እንደግልም ከዛዎች እንግዲህ ወደ ሌላኛው ጎንደር ነው የሚሄደው። እሱም ለቀረፃ ቅርሳዊነት አምራዊ የሆነች ቦታ ለማየት ነው። ነገር ግን በዚሁ ላይ ስለ ዋሻ ቅዱስ ጊዮርጊስ ቪዲዮ ስጥ ከሚለቀ በጉጉት እንጠብቁና አካውንቱ ተቀምጦላችሁ በዛ ላይ እንድትረዱ ስንል ዋሻ ቅዱስ ጊዮርጊስ እንግዲህ አራት ጠበሎችን የያዘን እንደነገር ኩሴታችን በጣም ጠበሉ ብዙ ሰዎች የሚጠበሉበት ግን ብዙ ስራ የሚጠይቅ ምን ልማት ያልተለማበት በጣም ስራ የሚጠብቅ ይሆናል። እሱንም ምናልባት ግሽን መድረሴን ስለ ግሽን ስነዋራ ግሽን ላይ የደረስኩበትን መረጃ ከዚያም እየወረን ያለውን መንገዱ ሁሉ እናሳያለን። ወደፊት እግዚአብሔር ከፈቀደ የሚሄዱ ሰዎችን ሰብሰብ አድርገን ሄደን የምናየው ይሆናል። ለበረከት መሳተፍ የሚችሉና አንዳንድ ልማቶች ይሰራሉ የሚሉ ሰዎችም ከዋሻው ቅዱስ ጊዮርጊስ የቤተክርስቲያን አለቃ ስልክ ጋር ባገናኛቸው እና አካውንቱን ሰጥቻቸው ሊረዱ ቢችሉ በዚሁ መልዕክት ያስተላልፋሉ ማለት ነው። መልካም። በጣም ከምዕመናን እየመጣ ያለ ጥያቄ አለ። ወደ በርሜል ቅዱስ ጊዮርጊስ ጉዞ አይጀመርም ወይ? ምን አዲስ ነገር አለ እያሉ ነው። እና እዚህ ላይ ስንትሰጠ መልሳለ። መልካም እንግዲህ ምዕመናን በውጭም በውስጥም ሆነው በጣም ስለ በርሜል ቅዱስ ጊዮርጊስ ውጉት ውስጥ የሚጠብቁ ስለ ቅዱስ ኪዳነ ምህረት ቦታዋን መረገጥ መጠበሎች አለ መረገጥ የሚፈልጉ ሰዎች አሉ እንግዲህ የቆምበት ምክንያት ትልቁ ልማት እንዲለማ አንዳንድ የሽንት ቤት እጥረት የተለያዩ እጥረት አለ በሚል ነው። ይህ ነገር ተሳክቶ ጉዞ እስከምንሄድ ድረስ አንድ በትዕግስት መጠበቅ ነው። ሁለተኛ ከሄድን እንኳን ይህ ግንቦት ነው ያለን። በግንቦት ውስጥ ያለ ጉዞ ካለ መረጃ እንግዲህ በሚዲያችን በኩል ይሰጣል። ነገር ግን ደግሞ ሄጄ ሲመጣ አዲስ ነገር ካለ በግል መሄድ የሚቻልበት ነገር ካለ በጉዞ የሚካሄድበት መረጃ መንገዶች ተስተካክለው ከሆነ ችግሮች ተፈታው ከሆነ መረጃ የሚሰጥ ይሆናል። ለጊዜው ግን ባላችሁበት በትዕግስት ጠብቁ። ሁሉም ጉዞ ነው ያቆመ። እናንተም አይዟችሁ፣ የጓጓችሁበትም ታገኙታላችሁ። ሚዲያዎችን ተከታተሉ፣ ስቡሀ ሚዲያን ተከታተሉ። መረጃ ሳንንቅ የምንሰጥ ይሆናል ማለት ነው። ለጊዜው ግን አሁን በሚሄድበት ጊዜ ሂጄ ስመጣ ምን አዲስ ነገር እንዳለ ማያገናኝን ከሆነ ያው ጥቅምት መጨረሻ ነው ሁልጊዜ የምንገናኙ ከዛው አይደል። አዲስ ነገር ካለ ግን በአዲስ ነገር ተገናኝተን ተሚመናንተ ህዝበ ክርስቲያኑ ጋር የምንጓዝ ይሆናል። ያለው መርሃ ግብር ይሄ ነው። ስለዚህ ክረምት ነው የሚመጣው ከዚህ በኋላ እና ክረምት ላይ ደግሞ ጉዞ ማድረግ ወደዚህ አይቻልም ከመንገዱ አንጻር እና ምናልባት ግንቦት ላይ ጉዞ እንኳን ቢዘጋጅ ከቤተክርስቲያኑ ከቤተ ክርስቲያኑ ጥሪ ቢመጣ አንድ ጉዞ ወይም ሁለት ጉዞ ልናዘጋጅ እንችላለን። ግን እግዚአብሔር ፍቃድ ይሁን፣ እኛም እየጠበቅን ነው ከዛ የሚመጣውን ነገር። መልካም እንግዲህ፣ በዚ አጋጣሚ ማህበራችን ኤማሁስ መንፈሳዊ የጉዞ ማህበር በስቡሀ ሚዲያ ያስተዋውቃል። እንደምታውቁትም ወደ ተለያዩ ገዳማት ጉዞ ልንጀምር ነው በቅርብ ለዚህ ቀድሞ መመዝገብ ይቻላል። ምናልባት ጠበል ቅዱስ ጊዮርጊስ ብቻ አይደለም ልዩነት ቢኖረውም የዚያ ለብቻ የዚያ ለብቻ ቢሆንም ወደ ተለያዩ አድባራትና ገዳማት በአጭር ርቀት ጉዞ ስለምንጀምር ከወዲሁ እሑድ ቅዳሜ ነው የጉዞአችን። እሑድ ቅዳሜ ብቻ ያካልልን እንግዲህ። ራቅ ያለ ጉዞ አለን፣ እሱ ሳምንት ሊወስድ ይችላል እንደዚው እንደ ደርሶ መልስ፣ እሱ ላይ እናየዋለን። ነገር ግን የአጭር ርቀት ሁሉ ምዝገባ ስለጀመር መመዝገብ ለሚጀምር ሰው መመዝገብ ይቻላል። የቅዱስ ጊዮርጊስ በመሀል አዲስ ነገር ካለ አዲስ ነገር እንናገራለን። ነገር ግን አጭር ርቀት ቦታ ወደ ቅዳሜ ደርሰ መምጣት የሚፈልግ ሰው ወደ ወልቂት ቴምሽ ወደ ተለያዩ አቅጣጫዎች ብዙዎች ወደ ክክልሽም ወደ ሰሜንሽም መርስ ስለሚቻል በስልኮቻችን የደወላችሁ መመዝገብ ይቻላል ማለት ነው። ከውጭ መጥተው እዚሁ ቅዱስ ጊዮርጊስን የተማጸኑ ላሉ ላልሄዱ ሌላ ሌላ ቦታ የሚደርሰው ተጠብለው መሄድ ይጠበቅባቸዋል። በጊዜ እና በሰዓት ደግሞ የበርሜል ቅዱስ ጊዮርጊስ ነገር ሲከናወን በዛ ይጓዛሉ ማለት ነው። ክብሯን የስቡሀ ሚዲያ ቤተሰቦቻችን ለዛሬ ይዘንላችሁ የቀረብን ፕሮግራም ይሄን ይመስል ነበር። እንግዲህ ሁላችሁም እንደምታውቁት ስቡሀ ሚዲያ የተለያየ ጋቢረ ታምራቶችን በተለያዩ ገዳማት የተደረጉትን ወደ እናንተ ያቀርባል። እንዲሁም የተለያዩ የወጣቶችን እንዲሁም ሃይማኖትን ተኮር ያደረገ የህይወት ታሪኮችን ወደ እናንተ እናቀርባለን እና በተለያዩ ገዳማት ይሄ ተደርጎልናል ብላችሁ መመስከር የምትፈልጉ ሰዎች ሁልጊዜም ለእናንተ ሚዲያችን ክፍት ነው እና በስልኮቻችን በመደወል ልታናግሩን ትችላላችሁ። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። መልካም ጊዜ ይሁንላችሁ።